አሰላሙ አሌይኩም ረህማቱ ላሂ ወበረካቱ። እድና የተከበራችሁ የቻናሊ ተከታታይ ቤተሰቦች ልዳገሪያ ልጆች እንደምን ያላችሁ በያላችሁበት፣ አለም ዳርቻ አላህ ይጠብቃችሁ። ከእንዲህ አይነት ሙሲባ አላህ ይጠብቃችሁ። ወና ሊላሂ ወኢና ሊራጂኡን። ኩሉ ነፍሲ ዳቂቀቱል ሞት፣ ሁሉም ነፍስ ሞት ቀማች ናት። በዚች ምድር ላይ እንግዳንን ስንኖር በስ ሰበቡ ብዙ ሊሆን ይችላል፣ አሟሟታችን እንዴት እንደሆነ። እህቶቼ ወንድሞቼ፣ ከእንደዛ አይነት ሞት አላህ ይጠብቃችሁ። ልጆችን ብትን አድርጎ ከመሞት ሞት በቃ ድምቅ ያለውን ቤት በረዶ የሚያደርግ ጀምዓ ፋሚሊ የሆነውን ብትን የሚያደርግ ቤቶችን በረዶ ቀዝቃዛ የሚያደርግ ሞት እያለብን በሰው ላይ እንጨካከናለን፣ በሰው ላይ በቃ ብዙ ነገር እናደርጋለን። ይቺ ሴታችን ወላሂ ላዚም፣ እኔ ታጠቅ ወንድሜ ጋር ነው የሰማሁት። ታጠቅ የብዙዎች እምባ፣ የብዙዎችን ችግር ፈቺ፣ ለብዙዎች ለስደተኞች፣ የስደተኞች አባት ብየዋለሁ እና አስቀ ታጠቅ መልካም ሰው ነው። አላህ መልካም ስራውን ኢንሻላህ ነገ ባኬራ ያገኘዋል። ረጅም እርሜ ከጤና ጋር እመኝልሀለሁ ወንድሜ፣ ለብዙ ነገር የሚጮህ አንዳንድ ብዙ ሰዎች ብዙ ስያሜ ሊሰጡት ይችላሉ። ወገኔ ብሎ ተቆርቁሮ እኔ እንጃ የሚያስብ አላህ ስብሓነ ወተዓላ ይችን መሬት ሲህልቅልን፣ መጥፎ ሰዎችም እንዳሉ ኸይር ሰዎችም አሉና እንደው ኸይር የሚሰሩትን ሰዎች አላህዬ ይ ሙሉ አፍያ እድሜያቸውን ረጅም እርዝቃቸውን ሰፊ ደግሞ የበልጥ ለተቸገሩት ወገኖቻችን የሚደርሱ ሰዎችን ሰላም ያደርጋቸው። እርዝቃቸውን ሰፊ እድሜያቸውን ረዥም አፍያቸውን ሙሉ ጤና የሚያደርግልን ነው የሚለው እኔ ለምን ሰውን ለሚያግዝ የሰውን ደግሞ ቤት የእሱን ንብረት ባገኘን እንዴት በጣል ነው እንዴት በቃ ብዙ ነገር ሴራ የሚያደርጉ ብዙ ልጆችን ብዙ ቤተሰቦችን ዕዳ ውስጥ የሚያስገባሉ ለገንዘብ ብለው ማለት ነው ከሀይክም ተወንድም ራቅም ታትሉት ከቤተሰብም አለ ከእንደዚ አይነት ደግሞ አላህ ልቦና ይስጠን። አላህ ስብሃነ ወተዓላ ልቦና ይስጠን። ሁላችንም ሩህ ነች ሁላችንም በዚች ምድር ላይ ኗሪ እስከሆን ድረስ ሁላችንም አላፊ ነው ህይወት አላፊ ናት በዚች ምድር ላይ ስንኖር ሞት ናት በቃ ሁንች ይቺ ህታችን እኔ ወላ ቪዲዮውን ታጠቅ ላይ ሸር አድርጎታ አለ ደጋገሚ ነው የሰማሁት ደጋገሚ አላህ እንደው እርሜህን ረጅም ያርግልህ ቤተሰቦችንም ልጆችህንም ተክፉ ነገር ይጠብቅ ቀስሙ ስብር ብሎ እርዳታ እንኳ ሲጠይቅ በቃ የሰው ፊት እሳት ነው ወላ ላኪን ለብዙ ብንሰባሰብ እጅ በእጅ ብንኖር ብዙ ነገር እናደርግ። ለአንድ ሰው ግን አይቻልም ሰራህ ማለት ነው። ይህች እህታችን እንደ ማንኛውም ሰው ተሰዳ በስደት አለም ላይ መጣች። እየሰራች እያለ ይኸው አገባች። ደግሞ ያገባችው የሀገሯ ልጅ ቢሆን እሳ እንዴት ጥሩ ነበር። የሰው ሀገር ሰው ነው። የሰው ሀገር ሰው፣ እህቶቼን አንድ ነገር የምነግራችሁ ነገር እንደምን ሀብታም ቢሆን የሰው ሀገር ሰው አታግቡ። ወላ ወላ አገራችሁን ትዳርስ ሙነሲብ ነው። ሰ ቃለሁ ግን ለወደፊቱ ለሀቻችሁ አስቡ። ገባችኋል? ለምን ያገራችን ልጅ ደሀ ሆኖ በቃ አይምሮ ካለው ሰርቶ የሚያደር ነገን የሚቀየር ከሆነ በድህነቷ ትፈሩበት። ነገ ጧት ተሰርቶ ይገኛል። የአገራችሁን ልጅ ወላሂ ለምን መጀመሪያ ይሰራ? ሚስትሮ ጠራጊ ለምን አይሆንም? ጤናማ ተሆነ አይኖረውም? ያኔ ማለት ለትዳር የሚሆን ሰው ጤናማ ሲሆን አይደለ? ጤናማ ሆኖ ልጆቹን የሚመራ ቤተሰቡን የሚመራ ሰርቶ የሚቀየር። ሀብት አለው ብላችሁ በሀብቱ አትመኩ፣ ለሀብቱ ብላችሁ አትጠጉት አንድን ሰው ማለት ነው። አብራችሁ ሰርታችሁ ይገኛል ገንዘብ፣ ያ ነው ሰው ማለት እና ቢያንስም ቢያርግም ማን እንደ ሀገር ልጅ ከሀገር ልጅ የማታ የሀገር ልጅ ሲገባ፣ አሁን እኛ በባህላችን አለ ዘሩ ምንድን ነው? ከየት ነው? ወደ የት ነው? አካባቢው የት ነው የሚባል ነገር አለ። እና እኔ ወንድሜ ያታ ታናሽ ወንድሜ በቃ ከተሩቅ ቦታ አንድ ጊዜ ባልመጣልኝ እና ፋጡሜ እንደዚህ ፋጡሜ እየን አልፈልግም፣ እዚሁ ቅርብ ያለው በቃ ልጅሽን በቃ ቤተሰቦች ልጆችሽን የማይበት ሩጭ ሩቅ ሀገር መስለን። አሁን እኔ ወሎሁኝ ጅማ ብሄድ አስቡት። ያው በስልክ ብቻ ነው አገር ውስጥም ሆኖ ማለት ነው።

እና አሁን እቺ ቤታችን ደሞ ያገባችው የሞሮኮ ሰው ነው፣ መግረቢ ነው። እና እሱን አግብታ ስትኖር እነዚህ ሁለት ልጆች የሚያማምሩ ልጆች አላህ ረዝቋት። ከዛ ስትታመም አስቀር ማን ታጠቅ ሲናገር ማለት ነው። ወላሂ ስሙት። እሱ ቤት ሄዳችሁ ማለት ነው። አታ ሀበሻዎች ስትታመምባቸው የሚያከራያታቸው ፉንዱቅ ተከራይተውላት፣ ሹጋ መፍሩሻ ተከራይተው እያዋጡ በደጋግ ወገኖች እያሰባሰቡ ታጠቀ እያሰባሰበው በምንም በምንም በኤምባሲውን በዛም እየሄደ የቤት ክራይ እኮ ትሞትብናለች፣ ማንም አናስጠቅ። በነገራችን ላይ አንፈርድባቸውም። አንድ ሕጋ ውስጥ አንድ ነገር ብኮን ተጠያቂ ያው ቤት ውስጥ የሚያሉት የሚኖሩትም ይቃማ ላይኖራቸው ይችላል። በዛ ምክንያት እንዴት ነው የሞተችው? ጥያቄ ይመጣል። አንድ ነገር ሲኮን ያኔ ህጋዊ ካልሆነ በሰው ሀገር ላይ ከባድ ነው። በሰው ሀገር ላይ ከባድ ነው። ተሰርቶ ደግሞ የቤት ክራይ አልከፈለች ልጆች ይዛ በጣም ከባድ ነው። እሱ እንዳለው ከሆነ ቤት ኪራይ ሚያከራያት አቶ ቹጋ መፍረሻ ተከራይቶላት እንደምንም በተሰባስቦ በስንት ጉድ ልጆቿ ናታ። እሷ ደግሞ መኖሪያ ፍቃድ የላትም ህገ ወጥነች። እነዚህ ልጆች ባሏ እንደ አጋጣሚ አገሩ ሄዶ አድራሻው ይጠፋባታል። ቁጥሩ ይጠፋል። የቤተሰቡን ቁጥር አልያዘችም። የቤተሰቡን ቁጥር ቢኖራት ስልኳ ሲጠፋ እንዳለ ይህና የሱ አድራሻ የቤተሰቦቹ የባሏ ቤተሰቦች አድራሻ ይጠፋል።

እሱ ሀገር እንደገባች ያው ህይወቷ አለፈ እና ሌላ ህይወት አላህ ለጀነት ይበላት። የሞተችው የሚታመመችው በካንሰር በሽታ ታማ ተሰቃይታ ነው የሞተችው። አለ እንግዲህ በጣም ያሳዝናል። ወላ ልጆቹ በዛ ላይ ልጆቹ ሀገር ሲገቡ በሽታ አለ። አገሩ ውሃ አይስማማም። ከዚህ ሀገር የሚሄዱ ልጆች ያሳክካቸዋል እንዳለ ደግሞ ታውቃላችሁ። አገሩ ቋንቋ አይችሉ አረበኛ ነው። የአባት ቤተሰቦቿ እነሷም ያው ክፍለ ሀገር ከሆኑ በጣም ከባድ ነው። በጣም ለሁሉም አሁን አገር ሲሄዱ ሰውነታቸው ያሳክካቸዋል። ከዛ ሀገር ውሃው ስለሚቀየር አየሩ ስለሚቀየርባቸው ማለት ነው። እኔ እንኳን እነሱ ቀርቶ ቀርቶን ያደግኩበት ሀገር ተወልጄ ስንትኝ እዚህ ሀገር ኑሬ ሲሄድ አገሬ ስገባ ለተወሰነ ጊዜ ወላሂ ሰውነቴን እንዳለ ነው የሚያሳክከኝ። እንደገና ሐኪም ቤት ሂጄ ከዚህ እንድሄድኩኝ በቃ ያ ሰውነቴን ያሳክከ በቃ አየሩ ይቀየርብናል ማለት ነው። እና እነዚህ ልጆች ያው አገር ገብተዋል። እርዳታ ያስፈልጋቸዋል። ቤተሰቦቿ ደካሞች ናቸው። ይ በጣም ነው ንጃ፣ ወላ በጣም ነው ያሳዘኑኝ። እንግዲህ አስቡት፣ አባታቸውን አድራሻውን አያገኙ። ከየት ነው ተፈልጉ የሚገኝ? ይሄ ልጅ እንግዲህ ከየት ነው አድራሻ? ቤተሰብ ታልታወቀ፣ ወይም የቤተሰብ አድራሻ ይህንን እንካ አባቴን ቁጥር ያዝ ብላለ እሱ ታልሰጠችው፣ እሷ ወይ በደንብ ታልያዘች፣ በቃ አድራሻ ታልታወቀ እነዚህ ልጆች አባታቸውን በጭራሽ አይታወቅም ማለት ነው። ሙምኪን ወደፊት ሚዲያ ላይ ወጥተው ትላልቅ ሚዲያ ላይ አባታችን እንዲህ ይባላል እናታችን ይች ስሟ እንዲት ናት ብለው ሙምኪን ወደፊት አላሁ አለም በሚዲያ ላይ መጥተው አባታቸውን ታገኙ እናት አባታቸውን ወገንም ታገኙ ኢንሻአላህ። እና ቤተሰቦች እንደው እኔ እንጃ እኔ ምን እንደምላላቅም አላህ ይጠብቃችሁታ። እንደዛ አይነት ነገር አላህ ይረሀማት አላህ ይረሀማት። አላህ ጀነተል ፍርዶስ ይወፍቃት። እኔ እንደው በተቀሉ እምላችሁ ታገባችሁ የአገራችሁን ልጆች አግቡ። ለልጆቹም አገር ስታስገቧቸውም በጣም ብዙ ድክመት አለ። የሰው አገር ዜጎች ናቸው እና ብለው ብዙ ጭቅጭቅ ሊኖር ይችላል እና ታገባቸው አገራችሁን ልጆች አግቡ። በተለይ ደግሞ ባይገባ ሲቃማ ከሌለ ህጋዊ ካልሆነ ማለት ነው፣ ህጋዊ ካልሆነ ለልጆቹም ለሁሉም ሰአብ ነው ወላሂ። እና ሀገራችንን ሰላም ያድርግልን አላህ ያገራችንን ሰላም ያደርግልን፣ ሰላሙን ያምጣልን። በእያለንበት ዓለም ዳርቻ አላህ አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን እና አሁን ደግሞ ሰኤድ ሰኤድ ወረባቦ ሰኤድ ወለየው ማለት ነው። እሱም አሁን አገር ገብቶ ታስሯል ምናምን እያለ ብዙ ነገር ያወራሉ። አላህ ይድረስለት ወንድማችን። ይህ ሁሉ ምንድነው? አገራችን ብጥብጥ ንትርክ በመኖሩ ነው። ዘረኝነትና ጥፍቶ ሁሉም በሀገሩ ላይ በሰላም በስደት ገባሁ ሲል ደግሞ ከእስር ቤት የሚታሰሩ አሉ። ለምን ያው አንድ ሰው መቼም ወለየኔ ብሎ አልተወለደም። አማራ ነኝ ብሎ አልተወለደም። ሁሉም የራሱ አላህ የፈለቀን ነው እና አገራችን ይድል ብሔር ብሔረሰቦች አንድነትን፣ ሰላምን፣ ፍቅርን መተሳሰብን የምንኖርባት ሀገር ያደርግልን። የሰው ልጅ እንግዲህ በቃ ብዙ ምክንያት ነው ብቻ አላህ ውስጥ ሚስጢሩን የሚያውቀው አላህ ስብሀነው ተዓላ ነው ወንድማችንን ባለበት አላህ ሰላም ያድርገው አላህ በሰላም ለልጆቹ ለቤተሰቦቹ ያገናኘው ነው የምለው ዱዐ አድርጉ ዱዐ አድርጉለት ያው ሙስሊም ወንድማችን ነው ዱዐ ማድረግ አላህ ይወደዋል ለምን ወንድሜ ነው ወይም ስጋዬ ነው ብለን አይደለም እንጨነቀው ለአንድ ሰው አላህ ይድረስልን እንደዚህ ተሜዳ ላይ ተነስቶ እንደው በቃ አረመኔነት ጨካኝነትን፣ ሳይሆን መዋደድን፣ ርህራሄነትን፣ መተጋገዝን ይወፍቀን አላህ። በሰላም በደስታ ለቤተሰቦቹ ያገናኘው ካለበት አህዋል ሀገሩ ርቆ ማንም አይቀርምና፣ ዞሮ መግቢያችን አገራችን ናት። ይኸው የትም ቢሆን፣ ማንኛውም ቢሆን የሰው ሀገር እስካለን ድረስ ቁመን እስከሰራን ድረስ ነው። ከዛ በኋላ ማንም የሚያስቀምጠን የለም አገራችን ነው የምንሄደው ማለት ነው። እና ቤተሰቦች ላይክ ሼር አድርጉ። ለዚች እህታችን ታጠቅ ቤት አለ ታጠቅን ሰርች አድርጋችሁ ታገኙት አላችሁ። የኔ ቤተሰቦች ሙክ የታጠቅን ያልሰማችሁት ሰደቃ፣ የምትችሉትን የምትችሉትን ተባበሩ። እነዚህ ልጆች በቃ መድኃኒት ያስፈልጋቸዋል። ቤተሰቦቿ ደካማ ናቸው፣ ቋንቋ አይችሉም። በጣም ያሉበት አህዋል በጣም ከባድ ነው። በዚህ ላይ ገጠር ሄደው የሚኖሩበትን ኑሮ በጣም ከባድ ነው። ከእንደ አይነት ሙሲባ አላህ ይጠብቃቸው፣ አላህ ይጠብቃቸው። እነዚህ ልጆች እንግዲህ አላህ እንዳለላቸው ማደጋቸው አይቀርም ያርጋሉ፣ እንደከተበላቸው እንደጻፈላቸው። በዚህ ምድር ላይ የማይለመር ነገር የለም። በቃ ሁላችንም ከዚህ ሀገር የሄደ ልጅ ሁሉም ሰውነቱ በቃ አይስማማውም። ማንኛውም እንኳን እነዚህ ደካማ ቤተሰብ ኖሯቸው በዛ ላይ ደግሞ ክፍለ ሀገር ሆነው እንደነሱ ነው የሚይዟቸው። እንደነሱ ደግሞ ለመሆን ብዙ ዋጋ ይከፍላሉ። እነዚህ ልጆች ወላይ ነው የምላቸው። ወይም ብር ተዋቶላቸው በሰራተኛ በእንክብካቤ ወደ ከተማ ገብቶ ታልኖሩ ዋጋ ይከፍላሉ። ታየኝ እኮ በቃ እንደዚህ በቃ እሱ ብቻ ሰማይና መሬት የዘረጋ ጌታ አላህ በረህመቱ በጥበቡ ይሆናቸው ይጠብቃቸው ነው የምለው። አላህ ያሳድጋቸው፣ ለእናታቸው ሰደቃት ኢጃሪ የሚያቀብሉ ቁርአን ቀርተው ሰደቃ የሚያቀብሉ አላህ ያድርጋቸው። ደግሞ አባታቸውን አክባር አላህ አይቸግረውም፣ ያገናኛቸው በቃ ነው የምለው። ግን ከባድ ነው፣ ከባድ ነው። አድራሻ የሌለው ነገር፣ የሰው ሀገር ሰው ተጋብቶ እንደዚህ ሲለያዩ ልይይት ነው የሚሉት። በቃ አድራሻ የለም፣ በቃ የለም ግን ከምንም በላይ ሰትራ የምትይዘው የምትንከባከበው እምዬ ነበረች። እምዬ ደግሞ አላህ አልፈቀደውም እና ወሰዳት፣ የሱ ጥበብ ነው። አላህ ይረሀማት፣ ይቅፍርልሃ፣ ይዘንላት እና እህት ወንድሞቼ ለሁላችንም አምሳ ብርም መቶ ብርም በቃ ያለንን ስንሰባሰብ በአንድ ስንሆን ያ ነገር ይሆናል። ግን ለአንድ ሰው ብቻ ሸክም ነው፣ ወላሂ ነው እምላችሁ ሁሉም የሀገራችን ሰው እንትን ነው፣ በቃ እኔ እንጃ። እኔ ልጆቹን ታስበው፣ እኔ ከዚህ ሀገር ልጄ ይዤው ሂጄ ስንት ነው ስንት ሆስፒታል ነው የወሰድኩት። ሰውነቱ እንዳለ ቆስሎ ማለት ነው፣ ሰውነቱ በቃ ቁስ ለዛው ምኔ ቁሜ ማለት ነው። እንግዲህ አስቡት፣ በስርዓት እያጠብኩት፣ በስርዓት በቃ ክኒኑን፣ የሚቀባውን ክሬሙ ምናምን እየተከታተልኩት። እነዚህ ልጆች እንግዲህ አስቧቸው እኮ ታዬ ማለት ነው። አላህዬ አገራችን ውኒቶን ሰላሟን ምልስህ ያርግልን ሰላም ለሀገራችን፣ ሰላም ለሕዝባችን፣ ከጫፍ እስከ ጫፍ ሰላም ይሆንልን። ለሰው ልጅ ለሁሉም ነገር ሰላም ነው። ልጆቹም ያርጋሉ ሀሊቁ እንደከተበላቸው። ግን ደግሞ ከምንም በላይ ሰላም ነው። በያለንበት አለም ዳርቻ አላህ ይጠብቀን፣ አላህ ይጠብቃችሁ። እሷንም አላህ ለጀነት ይበላት የእኛንም የታመሙን ሁሉ አላህ ያሽረው፣ በዚህ በሽታ አላህ ያሽረው። ወላሂ አላህ ያሽራችሁ አጅማኤል ሙስሊሚን። እኛንም አላህ አፍያ ጤናችን ይስጠን፣ ከመጥፎ ነገር ይጠብቀን፣ ይጠብቃችሁ። ሙስሊም ክርስቲያን ወገኖች አንድነትን፣ ሰላምን፣ መተጋገዝን፣ መዋደድን ይስጠን። ሀገራችንን ሰላም ያደርግልን። ሀገራችንን ሰላም ያደርግልን። አገራችንን ሰላም ያደርግልን። አንድነትን፣ ፍቅርን፣ መተሳሰብን ይስጠን። አገራችንን የብሄር ብሄረሰቦች ሀገር ናትና እንደው ከዘረኝነት አውጥቶን አንድነትን ያምጣለን፣ ያ ረብ። የከሌ ጎሳ የከሌ ብሔር እንደዚህ ነው አንደኛ ነው የሚባል ነገር፣ ሁሉም የሰው ልጅ ነፍስያው አንድ ነች። ምንም ነገር ሰውነታችንን ስንቆርጠው ሁሉም አንድ አይነት ክለር ነው። ተለይ ያለው ክለራችን ይለያያል፣ ቀይ፣ ጥቁር፣ ጸይም አለ። ግን ስጋችንን ስንቆርጠው ቆዳችን ሲቆርጠን ደም ነው የሚወጣው፣ ሁሉም ውስጡ አንድ ነው እና ሁሉም ነፍስያ አላት፣ የምትመኘው አንድ ነው።